በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን ለጾመ ነቢያት በሰላምና በጤና ደረሳችሁ፣ አደረሰን ጾመ ነቢያት ነቢያት አስቀድመው እግዚአብሔር ለአዳም የሰጠውን የተስፋ ቃል እንደሚፈጸም አምነው የአምላክ ሰው መሆንም በተስፋ ጠበቁ። ምንም እንኳን ለአዳም የተሰጠውን የተስፋ ቃል ከዘመን ደርሰው በዓይናቸው ባይመለከቱም በትንቢት መነጽር ተመልክተው ደስ ተሰኝተዋል። ነቢያት በየተነሱበት ዘመን ሁሉ የመዳንን ቀን ይናፍቁ ነበር። ከዚህም የተነሳ በጾም በጸሎት ስለ መዳን ቀን ወደ እግዚአብሔር ተማጽነዋል። ይህንንም ለማዘከር ቤተ ክርስቲያን ከኅዳር 15 እስከ ታህሳስ 29 በዘመነ ማቴዎስ፣ ማርቆስና ሉቃስ በዘመነ ዮሐንስ ደግሞ እስከ ታህሳስ 28 ጾም አውጃ እንዲጾሙ ታደርጋለች። የጾመ ነቢያት ስያሜዎች። ጾመ ነቢያት ምንም እንኳን ዓላማው አንድ ቢሆንም የተለያዩ ስያሜዎች አሉት። በዋነኛነት ነቢያት ስለ ጌታ ሰው መሆንና ስለ ሰው መዳን የጸለዩ ጸሎት የጾሙትን ጾም በማሰብ የአምላክ ሰው መሆንን ምስጢር በትንቢት ተመልክተው ለእኛ ለሰው ልጆች የሚከፍለውን የፍቅር ዋጋ አስበው ጾመውታልና ጾመ ነቢያት ይባላል። ለአዳም የተሰጠው ከልጅ ልጅ ተወልጄ አድንሃለሁ የሚለው የተስፋ ቃል መፈጸሚያ ጊዜ እንደደረሰ ስለሚያጠይቅ ጾመ አዳም ይባላል። ፊልጶስ በአረማውያን ሀገር ገብቶ ሲያስተምር በሰማዕትነት አርፏል። ሥጋው ለደቀ መዛሙርቱ ቢሰወርባቸው እግዚአብሔር እንዲገልጽላቸው ከህዳር አሥራ ስድስት ጀምረው ጾመው በሦስተኛው ቀን ሥጋውን ስላገኙ እስከ ልደት ጾመዋልና ጾመ ፊልጶስ ይባላል። ቤተ ክርስቲያን ወቅቱን እንዴት ትዘክረዋለች? ቤተ ክርስቲያን ወቅቱን በዘመን አስተምህሮ እግዚአብሔር በማዳኑ ያደረገልን እንቸርነት ምሕረት በማሰብ የቀደመውን በደላችንን አታስብብን አቤቱ ምሕረትህ በቶሎ ታግኘን መዝሙር 78 ቁጥር ስምንት እያለች የነቢዩ ዳዊትን ትንቢት ቃል መፈጸሙን ትሰብካለች። መዓቱ የራቀ ምሕረቱ የበዛ እግዚአብሔር በይቅርታው በማዳኑ መገለጡን እያሰበች ታመሰግናለች። ስለዚህም ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው። መዝሙር 33 ቁጥር 5 በማለት አባታችን አዳም በበደሉ ወድቆ በነበረበት ጊዜ በንስሐ ተመልሶ ወደ እግዚአብሔር የጮኸውን ጮኸት የጸለየውን ጸሎት እግዚአብሔር ሰምቶ የተስፋ ቃል እንደሰጠው ዘመኑ በደረሰ ጊዜ ተስፋው እንደተፈጸመ በዚህ የእግዚአብሔር መሐሪነቱ መገለጡን የነቢያቱን ቃል መሰረት አድርጋ ታስተምራለች። በዘመነ ስብከት ነቢያት የእግዚአብሔር ወልድን በስጋ መገለጥ በተመለከተ ያስተማሩት ትምህርት ሰብካለች። በሙሴ በነቢያት በመዝሙራት የተነገረለት የአምላክ ሰው መሆን አስቀድሞ ፈኑ እዴከ እምአርያም እጅህን ከአርያም ላክ፣ መዝሙር 143 ቁጥር 7 ብሎ ቅዱስ ዳዊት ተናግሯል። እግዚአብሔር ልጁን ከአርያም ልኮ ከኀጢአት ፍዳ፣ ከመከራ ስጋ፣ መከራ ነፍስ እንዲያድነው እንደለመነ የለመነው ልመና ጊዜው ሲደርስ በኋለኛው ዘመን እንደተፈጸመ ትሰብካለች። ወደ እኛ የተላከው ልጁ ብርሃንና እውነት መሆኑን ነቢዩ ዳዊት ሲናገር ብርሃንና እውነትን ላክ፣ እነርሱ ይምሩኝ፣ ወደ ቅድስና ተራራና ወደ ማደሪያ ይውሰዱኝ መዝሙር 43 ቁጥር 3 ሲል በድጋሚ ተናግሯል። ብርሃንና እውነት የተባለ ወልድ መርገመ ሥጋ መርገመ ነፍስን ሽሮ መርቶ ወደ መንግሥተ ሰማያት የሚያደርስ መሆኑን አስቀድሞ የተነገረ እንደነበረና አሁን እንደተፈጸመ ትሰብካለች ነቢያት ስለ ምስጢረ ሥጋዌ ተናገሯቸው ትንቢታት በአራቱም ክፍለ ዘመናት በዘመነ አበው፣ በዘመነ መሳፍንት፣ በዘመነ ነገሥትና በዘመነ ካህናት የተነሱ አበይት ነቢያትና ደቂቀ ነቢያት የእግዚአብሔር ልጅ ቀጠሮ ሲፈጸም ስጋን እንደሚዋሃድ በብዙ ኅብረት ትንቢት ተናግረዋል። የእግዚአብሔር ልጅ የእመቤታችን ስጋን መዋሃድ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። አስቀድሞ ትንቢት ተናግሯል። ሱባኤም አስቆጥሯል። ስለ ስለልደቱ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች። ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ኢሳይያስ ምዕራፍ ሰባት ቁጥር 10 ብሎ ኢሳይያስ ሲናገር፣ ነቢዩ ሚካያስ በቤተልሔም እንደሚወለድ ተናግሯል። አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አዕላፋት መካከል ተወኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ የዘላለም የሆነ በእስራኤል ላይ ገዥ የሚሆን ይወጣልኛል። ሚክያስ ምዕራፍ 5 ቁጥር 2። ስለ ስደቱ፣ እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል። የግብጽም ጣዖታት በፊቱ ይርዳሉ፣ የግብጽም ልብ በውስጡ ይቀልጣል። ኢሳይያስ ምዕራፍ 19 ቁጥር 1 አጋንንትን ከሰው ልቦና እንደሚሰድድ ተናግሯል። የዲያብሎስን ሥራ ሊያፈርስ በዮርዳኖስ እንደሚጠመቅ ነቢዩ ዳዊት ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላው ተመለሰ። ተራራዎች እንደ ኮረብታዎች፣ ኮረብታዎችም እንደ ጠቦቶች ዘለሉ። አንቺ ባህር ሸሸሽ፣ አንቺም ዮርዳኖስ ወደ ኋላሽ የተመለሽ ምን ሆናችኋል? መዝሙር 113 ቁጥር 3 ሲል ተናግሯል። በወንጌል ብርሃን ጨለማውን ዓለም እንደሚያበራ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ኢሳይያስ ምዕራፍ 9 ቁጥር 2 ሲል ኢሳይያስ ሲናገር ይሁዳ በሰላሳ ብር አሳልፎ እንደሚሸጠው እነርሱም ለዋጋዬ ሰላሳ ብር መዘኑ ዘካርያስ ምዕራፍ 11 ቁጥር 13 ሐዋርያት እንደሚበተኑ ነቢዩ ዘካርያስ ተናግሯል። እረኛውን ምታ በጎቹም ይበተናሉ። ዘካርያስ ምዕራፍ 13 ቁጥር 7 እረኛ የተባለ ጌታ በፈቃዱ በአይሁድ በተያዘ ጊዜ ሐዋርያቱ እንደሚበተኑ አስቀድሞ የተነገረ ነው። ስለ እኛ መከራ እንደሚቀበል እርሱ ግን ስለ መተላለፋችን ቆሰለ ስለ በደላችንም ደቀቀ የደህንነታችንም ተግሳጽ በእርሱ ላይ ነበር በእርሱ ቁስል እኛ ተፈወስን ኢሳይያስ ምዕራፍ 53 ቁጥር 5 አልፎ ተርፎ ከወንበዴዎች ጋር እንደሚሰቀል ከዓመፀኛዎች ጋር ተቆጥሯልና እርሱ ግን የብዙዎች ሰዎችን ኀጢአት ተሸከመ ስለ ዓመፀኛዎችም አለደ ሲል ነቢዩ ኢሳይያስ ተናግሯል ኢሳይያስ ምዕራፍ 53 ቁጥር 12። በፍጻሜ ሞት እንድል አድርጎ እንደሚነሳ እኔ ተኛው አንቀላፋሁም እግዚአብሔርም ደግፎኛልና ነቃው መዝሙር 3 ቁጥር 5። ተነስቶ እንደሚያርግ አምላክ በዕልልታ እግዚአብሔር በመለከት ድምፅ አረገ መዝሙር 46 ቁጥር 5 በማለት ነቢዩ ዳዊት ተናግሯል። ነቢያት ሚስጢረ ስጋዊ በትንቢት መነጽር ተመልክተው ደስ ቢሰኙም ከዘመኑ ደርሰው ማየት ግን አልቻሉ። እናንተ የምታዩትን ብዙዎች ነቢያትና ነገሥታት ሊያዩ ወደዱ አላዩምም፣ የምትሰሙትንም ሊሰሙ ወደው አልሰሙም አለ የሉቃስ ወንጌል ምዕራፍ 10 ቁጥር 24። ለዚህ ነው ዘመን ገጥሞት ሞትን እንዳያይ በመንፈስ ቅዱስ የተረዳ የጌታ ልደት የተመለከተ አረጋዊ ስምዖን ሕፃኑ ኢየሱስን በእጁ አቅፎ እየባረከ እንዲህ አለ። ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ፣ ዐይኖቼ በሰው ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና የሉቃስ ወንጌል ምዕራፍ ሁለት ቁጥር 29 ሲል፣ ይህም የአምላክ ሰው መሆንን በናፍቆት ይጠባበቁ እንደ ነበር ያጠይቃል። በአጠቃላይ የነቢያት የትንቢታቸው ዓላማ የሰውን ልጅ ድኅነት ማየት ነበር። ከዚህ የተነሳ እስራኤል አስቀድሞ ለአበው የተሰጠውን ተስፋ ጸንተው እንዲጠባበቁ በየዘመኑ የተነሱ ነቢያት ያስተምሩ ነበር። ይህንንም ሐዋርያው ቅዱስ ጴጥሮስ ሲመሰክር ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ፣ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንም ነገር መላእክቱ ሊመለከቱ ይመኛሉ። አንደኛ ጴጥሮስ ምዕራፍ አንድ ቁጥር አሥር የነቢያት ትንቢት ዓላማ የሰው ልጅ ድኅነት ማየት ነበር። ይህም ክርስቶስ በሠራልን የማዳን ሥራ ተፈጽሟል። ከማዳን ሥራው ሱታፌ እንዲኖረን በክርስቶስ የማዳን ሥራ ማመን መሠረታዊ ከሆኑ ምስጢራት ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን መፈጸምና በተቀበልነው ጸጋ መንፈሳዊ ተጋድሎ መጋደል ያስፈልጋል። ከመንፈሳዊ ተጋድሎች መካከል ጾም አንዱ ነው። በጾም እግዚአብሔርን መፍራትን ገንዘብ አድርገን ምሕረትን እናገኛለን ዕዝራ ምዕራፍ 8 ቁጥር 23። በጾም ጭንቀታችንን አዘናችንን ለእግዚአብሔር እንገልጣለን መዝሙር 34 ቁጥር 13 በጾም በረከተ ሥጋ በረከተ ነፍስ እናገኛለን። ኢሳይያስ ምዕራፍ 58 ቁጥር 6 በጾም ለእግዚአብሔር ያለንን አምልኮ እንፈጽማለን። የሐዋርያት ሥራ ምዕራፍ 13 ቁጥር 1 በጾም እርኩሳን አጋንንትን ድል እንነሳለን። የማርቆስ ወንጌል ምዕራፍ 9 ከቁጥር 29 ስለዚህ ቤተ ክርስቲያን ነቢያት በአምላክ ሰው መሆን የሚገኘውን ድኅነት አምነው መጾማቸውን በጾም የሚገኘውን ዋጋ እያሰበች ሥርዓት ሰርታ ከአበይት በዓላት አንዱን ልደት በጾም ትቀበላለች። በተለይ ዛሬ በሰዎች አድሮ ቤተ ክርስቲያናችንን እየተዋጋ ያለውን ጥንት ጠላታችን ዲያብሎስን ድል መንሳት የምንችለው በጾም ነውና ሐዋርያው ቅዱስ ጳውሎስ እንዳስተማረን የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ኤፌሶን ምዕራፍ 6 ቁጥር 11። የጦር ዕቃ የተባለው ጾምን እንደሚገባ ልንታጠቅ ይገባል። የቀደሙ ቅዱሳን አበው ዲያብሎስንና ሰራዊቱን በጾም ድል ነስተው በትውልድ ቅብብል ዛሬ እዚህ እንደደረሰልን እኛም በጾም ዲያብሎስንና ሰራዊቱን ድል ነስተን የቀናች ተዋህዶ ሃይማኖታችን ለሚመጣው ትውልድም ብርሃን ሆና እንድትቀጥል ዘመናትን እንድትሻገር በማድረግ በጾም ተጋድሏችንን ልንፈጽም ይገባል። ወስብሐት ለእግዚአብሔር ወለውላዲቱ ድንግል ወለመስቀሉ ክቡር አሜን። ጸሐፊ መምህር ሳምሶን ወርቁ። ምንጭ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ድረገጽ። ውድ አሌክስ ቲዩብ ተከታታዮች ቃል እግዚአብሔሩ ለሁሉም የሚዳረስ ዘንድ ላይክና ሼር እንድታደርጉ ሐሳብ አስተያየታችሁንም ኮሜንት እንድታደርጉልኝ ሰብስክራይብ ያላደረጋችሁም እንዲሁ ሌሎች እንደሚለቀቁ መንፈሳዊ ጽሁፎች እንዲደርሷችሁ ሰብስክራይብ እንድታደርጉ በሉል እግዚአብሔር ስም ጠይቃለሁ። ይቆየን።